ውድ ኢትዮጵያውያኖች ሰሞኑን የምንሰማው ዜና ልብን የሚያርድ አይምሮን ሁሉ የሚያጨልም በኢትዮጵያ ላይ ያለው ወሬ የሚሰማው ወሬ ሁሉ የኢትዮጵያንን ልብ ያደማ ነው። የኢትዮጵያ ሰራዊት እውን ይህን ያደርገዋል? የኢትዮጵያ ሰራዊት የኢትዮጵያ አርሚ እውነት ጡት ይቆርጣል? እውነት የእናቱን ጡት ያጠባውን ያሳደገውን ጡት፣ የእህቱን ጡት፣ የሚስቱን ጡት የኢትዮጵያ ወታደር ይቆርጣል? የኢትዮጵያ ወታደር የኢትዮጵያ ወታደር እኮ በሥነ ምግባር ያደገ ጠላቱን እንኳን ይዞ የሚንከባከብ ነው የሚንከባከብ ነው። ውድ ኢትዮጵያውያን ልብ ብላችሁ ስሙኝ፣ ልብ ብላችሁ አዳምጡኝ። እኔ ወታደር ነኝ። ይሄ ወታደር ሶስተኛ ብርጌድ ፓራኮማንዶ፣ ቀብሪ ዳሃር፣ ዋርደር፣ ገላዲን፣ ደበርጆግ የተለያየ ቦታ ተዋግቻለሁ። አንድ ጊዜ የማስታውሰው ቀብሪ ዳህር ዙሪያ ዱሬ የምትባል ቦታ ላይ ነበርንና ጥራት መጣ ተብሎ ከዱሬ ወተን ስንዋጋ አንድ የሱማሌ የጠላት ሻምበል አዛዣችንን አፍኖ ለመውሰድ ሌሊት ላይ የነበረውን ዙሪያውን ያለንን ምሽጋችንን አልፎ ልክ አዛዥ ወዳለበት ሊገባ ሲል አንዱ ነቅቶ ማነ ሲለው መልስ ሳይሰጠው በጅዶ ጠቅልሎ ጣለው። የዚህን ጊዜ እዛ አካባቢ ተኝተን የነበርነው ግርግሩን ስንሰማ ስንነሳ፣ ያ ወታደር ወድቋል። ሌላው ደግሞ ወደዛ ሲሄድ ከዛ ሁላችንም ተረባርበን ይህንን ሰው ያዝነው፣ አሰርነው። ሲጠየቅ አዛዡን አፍኖ ለመውሰድ እንደመጣ ተናገረ። እጅ እግሩ ታስሮ ያስታውሳለሁ። ጀር የሚባል ጓደኛ አለኝ። እኔና እሱ እንድንጠብቀው ታዘን፣ ሌሎቹ ውጊያ ገቡ። በማግስቱ ጠዋት ላይ ሌሊት ላይ እኔና ጀር ግን ይህንን ወታደር እየጠበቅን ይህን መቶ አለቃ እየጠበቅን ይህን አየር ወለድ ማነው ሻምበል እየጠበቅን ጉድጓድ ውስጥ ከተል ውሃ ጠማን ውሃ ጠማኝ ራበኝ ሲለን የራሳችንን ኮዳውትን የሰጠ ነው። የራሳችንን ምግብ ኮቾሮ ነው የሰጠነው እኛ የተራብን ጦር ሜዳ እያለን እኛ ምላሳችን ደርቆ፣ ለዚህ ለጠላት ግን ሊገለን የመጣው አዛዣችንን አፍኖ ሊወስድ የመጣውን ጠላት ግን ተንከባክበን የእኛን የሆነውን ሰተን ህይወቱን አድነን ከዛ ሄሊኮፕተር መጥቶ በሶስተኛ አቁሞ ሐረር መጥቶ ታሰረ። ሐረር ከታሰረ በኋላ እንዳጋጣሚ አጋጣሚ እኔም ሆስፒታል እጄ እሱም ሆስፒታል እያለ ተገናኘ አስታውሶ አወራል። ያም ሰው በእስረኞች ልውውት ጊዜ ወደ ሶማሌ ተመለሰ። የኢትዮጵያ ወታደር ይሄን ነው የሚያደርገው። እንኳንስ የራሱን እናት፣ የራሱን እህት፣ የራሱን ሚስት ጡት ሊቆርጥ ቀርቶ የጠላትን እንኳን ጡት አይቆርጥም። እንዴት እንዴት ወገኖች እንዴት እንዴት ጡት በዚህ ዘመን ይቆረጣል? እውን ወታደሩ ነው ወይ? እውን አርሚው ነው ወይ? መፈተሽ አለበት ከላይ እስከታች ከምክትል አስር አለቃ ጀምሮ እስከ ላይኛው እርከን ያሉ አዛዦች መፈተሽ አለባቸው። ይፈተሹ። የኢትዮጵያን ሰላም የማይፈልጉ የህዝቡን አንድነት የማይፈልጉ ህዝብ እርስ በእርሱ እንዲጣላ ኢትዮጵያ በጦርነት በማዕበል በድህነት ዘላለም እንድትኖር የሚያደርጉ ተልዕኮ ያላቸው አዛዦች ይኖራሉ። ይፈተሹ እንጂ የኢትዮጵያ ሰራዊት ፈጽሞ ይሄን አያደርግም። ህሊናውም አይፈቅድለትም፣ እጁንም አያነሳም በእህቱ ላይ እንዴት ሆኖ እንዴት ሆኖ ይፈተሹ። ከምክትል አስር አለቃ ጀምሮ እስከ ላይኛው እርከን ያለው ይፈተሽ። ወታደሩ ይፈተሽ፣ ባለስልጣኑ ይፈተሽ፣ ጄኔራሉ፣ ኮሎኔሉ ይፈተሽ፣ መቶ አለቃው ሻምበሉ ይፈተሽ። አንድ ነገር ልንገራችሁ በመንግስቱ ኃይለ ማርያም ጊዜ ወታደር ነበርኩና ታስሬ ነበር ለተወሰነ ጊዜ። እናንድ በጣም ጂኔስ የሆነ ምክትል መቶ አለቃ ነበረ። ታሰረ። የአፓነ ተብሎኛ ጋር መጣ። ስለ ይሄ አፓ ግልጽ አድርጎ ሁሉን ነገር ተናገረ። በቃ ያለው ሁኔታ ይሄ ነው አለ። አጋለጠ። ተቀመጠ። መጨረሻ ግን ይሄንን ሰው ይሄንን ለኢትዮጵያ ይጠቅማል የተባለውን ለኢትዮጵያ ትልቅ ደረጃ ያደርሳታል የተባለ ጂነስ የሆነ ብሩህ ምጡቅ አይምሮ ያለው መንግስቱ ኃይለማርያም የወርቅ ሀብር የሸለመውን ምክትል እንትን መቶ አለቃ ወስደው ረሸኑት፣ ለሊት ላይ። በሳምንቱ መንግስቱ ኃይለማርያም መጣና የት አለ አላቸው፣ የት አለ ያ መቶ አለቃ የታለ ያ ለሀገር አለኝታ የሆነው ሰው የታለ አላቸው አይ ጌታዬ እሱማ ጸራ ቤተኛ ሆኖ ተረሽኗል አስታውሳለሁ መንግስቱ ኃይለ ማርያም ያዘነውን ማዘን አስታውሳለሁ ፊቱ ላይ ይታይ የነበረው ሐዘን ፊቱ ላይ ይታይ የነበረው ድባብ ይታየኛል ያውኑ አላቅማማ ያ የረሸኑትን ወስዶ እዛው በጦሩ ፊት ነው የረሸናቸው። የረሸናቸው ተመልከቱ። ስለዚህ በሰራዊቱ ውስጥ በአዛዦች ውስጥ የኢትዮጵያን ሰላም የማይፈልጉ የኢትዮጵያን እድገት የማይፈልጉ መንግስት እንዲኖር የማይፈልጉ እርስ በርስ እንዲጣላ የሚፈልጉ ሰበብና አስባብ እየፈለጉ የሚያደርጉ አሉ። ይፈተሹ። እንዴት ጡት እንዴት ጡት ይቆረጣል? ይሄ እስራኤል ነው ጡት የሚቆርጠው። ይሄ እስራኤል አድርገውም ባይኑሮም ያስበውም አስበውም ይፈተሹ። ይፈተሹ እንዴት ሰው የእናቱን ጡት ይቆርጣል ያውም ወታደር በሥነ ምግባር ያደገ ወታደር የኢትዮጵያ ወታደር እንዴቱ ነው ወገኖች እንዴቱ ነው አንድ ነገር ልንገራችሁ በሰራዊት ውስጥ ያለውን ሸፍት በአዛዦች ውስጥ ያለውን ነገር ዋርደር ገላዲን ላይ እያለን አንድ የዘመቻ መኮንን የአስራ አንደኛ ክፍለ ጦር የመዘጅ የዘመቻ መኮንን ነበረ። በጣም ጅኔስ የሆነ ገና ወጣት ሻምበል። በቃ መውጫ መግቢያ ሳጡት፣ መጨረሻ ላይ ለቅኝት መኪና ይዞት ሲወጣ ሊሸሽ ነው ብለው ያዙት። ያዙት ታሰረ። ቀና ቆይተው ተወረሸኑት። ይህንንም መንግስቱ ሰማ። እንዴት አለ በቃ ይህ ሁሉ መንግስቱ ኃይለ ማርያም ሳያውቅ ነው የሚደረግ። ወገኖቼ ልብ በሉ። ዋናው አዛዦች ያውቃሉ ብላችሁ፣ በመንግስት ደረጃ መሪ የሆኑ ያውቃሉ ብላችሁ አትገምት። ሁሉም አያውቁም፣ አያውቁም፣ አያውቁም። ይፈተሹ፣ ይፈተሹ ጡት እንዲቆረጥ ያዘዙት ይፈተሹ። በዚህ ዘመን ይፈተሹ። ኢትዮጵያን ወደ እርስ በርስ ጦርነት ለማግባት በጦርነት ዓለም ለመኖር የሚቋምጡ ዘረኛ የሆኑ አዛዦች አሉ አሉ።

አጠገብ ያለውን የበላይ አካልን ፈትሸው። እንዴት እንዴት ሰው ጡት ይቆርጣል? ያደገበት የጠባውን የፈለገ ነገር ቢሆን የኢትዮጵያ ወታደር ጠላቱን የሚንከባከብ የማረከውን ተንከባክቦ ለቀይ መስቀል የሚያስረክብ እንጂ ጡት የሚቆርጥ አይደለም። የሚሰልብ አይደለም። የሚያንገላታም አይደለም። እሱ እየተጠማ እሱ እየተራበ ለተማረከው ለጠላቱ ሊገለው ለመጣ የሚሰጥ እንጂ የራሱን ወገን ጡት የሚቆርጥ አይደለም። የኢትዮጵያ ሰራዊት ይሄ ነው፣ ስሪቱ ይሄ ነው። ለቆመለት አላማ የሚታገል ለህዝብ የሚታገል ለሀገር ድንበር የሚታገል ነው ሰራዊት ማለት። እንግጡት የሚቆርጥ አይደለም። ውይ እስኪ ያስቡት፣ እዚ ያስቡት። ምን አይነት ጭካኔ ነው? ያሳድገውን የሚቆርጥ እ ሰራዊት የኢትዮጵያ ሰራዊት አይደለም። አያደርገውም አያደርገውም አናደርገውም። ጠላት እናርበደብዳለን እንጂ የእናቱን ጡት አይቆርጥም። የእህቱን ጡት አይቆርጥም። የሚስቱን ጡት አይቆርጥም። አዛዦች ይፈተሹ ይፈተሹ። ከምክትል መቶ አለቃ ጀምሮ እስከ ላይኛው እርቅን ያለ ይፈተሽ ይፈተሹ። የኢትዮጵያን አንድነት፣ የኢትዮጵያን እድገት፣ የኢትዮጵያን ሰላም የማይፈልጉ ይፈተሹ ይፈተሹ። የፈተሹ ሰራዊት ፈትሽ። አጠገብ ያለውን አዛዥ ፈትሽ። ስለ ወታደር ስነ ምግባር ይህን መጽሐፍ አንብቡ፣ አንብብ። የኢትዮጵያ ወታደር ምን አይነት ወታደር እንደሆነ ይህን አንብብ፣ ይህን አንብብ፣ ታሪክ አንብብ። እንዴት እንዴት እንዴት የኢትዮጵያ ወታደር ጡት ይቆርጣል? አደርገው አደርገው በጭራሽ አደርገው። ግን ወታደር አደር ወታደር እስከሆነ ድረስ የፈለገ ቢሆን ከታዘዘ ያደርጋል። ዋናው አዛዥ የፈለገ ነ ለመታዘዝ ዝግጁ ነው። ሙት ቢባል ለመሞት፣ ግደል ቢባል ለመግደል፣ አድርግ የተባለውን ለማድረግ ያደርጋል። ወታደር ነው፣ በስነ ምግባር ያደገ የታነጸ። ስለዚህ ጡት እንድትቆርጥ የሆንከው ወታደር ካለህ ማንታን ፈርድም ያዘዘህን ፈትሽ ያዘዘህን ፈትሸው ማን ነው? ቁጠቅ ያለ አንተማ፣ ታዘነው አንተማ፣ ግዳጅ ነው ግን

ኢትዮጵያውያን ልብ በሉ። የኢትዮጵያ ወታደር በስነ ምግባር፣ በግብረ ገብ የታነጸ ኢትዮጵያዊ ፍራሄ እግዚአብሔር ያለው ህሌና ያለው ነው። ይሄን አያደርግም አያደርግም። ግን እንክርዳዶች አሉ አለ እንክርዳዶች አሉ። አዛዦች ውስጥ እንክርዳዶች አሉ። ይፈተሹ ይፈተሽ። ከምክትል መቶ አለቃ ጀምሮ እስከ ላይኛ ወርከን ያለ ይፈተሽ። የኢትዮጵያን ሰላም፣ የኢትዮጵያን እድገት የማይፈልግ ይፈተሽ። ኢትዮጵያ በደንብ ማዕበል ውስጥ የሚከት ይፈተሽ፣ ይፈተሽ። ስለዚህ አንዳንድ ጊዜ ከላይ ነው እያላንፈርጅ፣ ከላይ አይደለም። መንግስት አቅም ሁሉንም አያውቅም። መንግስት ነግሬያቸዋል። የኮሎኔል መንግስቱ ኃይለ ማርያምን ታሪክ ነግሬያቸዋል። አያውቁም። እሳቸው ሳያውቁ ስንት ሰው ነው የተገደለው? ስንት ሰው ነው የሞተው? ስንት ምሁር ነው ያለቀው? መንግስቱ ኃይለ ማርያም ሳያውቅ። ዛሬም አብይ ሁሉንም ያውቃል ብላችሁ እንዳትገምቱ። ሁሉንም አያውቅም። አያቅም። አቅም እውነቴን ልንገራቸው። አቅም አቅም ስለዚህ፣ ዶክተር አብይ መንግስት እንዲናጋ እያደረጉ ያሉትን በኢትዮጵያ ሰላም እንዳይኖር ያደረጉትን ፈትሸ በአደባባይ ስቀላቸው። እንደ መንግስቱ ኃይለ ማርያም በአደባባይ ረሽናቸው። የኢትዮጵያን ሰላም የምትፈልግ ከሆነ በአደባባይ ስቀላቸው፣ በአደባባይ ረሽናቸው። የኢትዮጵያ ወታደር ጡት አይቁርጥ። ለጠላቱ እንኳን የማረከውን ጠላት ተንከባክቦ የሚይዝ እሱ እየተጠማ እሱ እየተራበ የሚያበላ እሱ እየቆሰለ ሌላውን የሚያክም ጠላቱን የሚያክም የተማረከውን የሚያክም የኢትዮጵያ ወታደር ውድ አሁንም እጠይቃችኋለሁኝ። በዚህ ምክንያት ወደ እርስ በርስ ጦርነት እንዳትገባ ተጠንቀቅ፣ ወንድምህን እንዳትገል ተጠንቀቅ፣ እርስ በርስ እንዳትተላለቅ ተጠንቀቅ፣ ተጠንቀቅ። የማያባራ ጦርነት ኢትዮጵያን የሚያጠፋ ነው የሚሆነው። ይሄን የሚፈልጉ ናቸው ጡት የቆረጡት እርስ በርስ ለማጋደል ለማጫረስ የፈለጉ ናችን ያደረጉት። ኢትዮጵያውያን በብሔር ተቧድንህ፣ በዘር በቋንቋ ተቧድንህ እንዳትጫረስ ተጠንቀቅ፣ ተጠንቀቅ፣ ተጠንቀቅ። ስለዚህ ፈተሹ፣ ሰራዊቱ ፈትሽ፣ አዛዥን ፈትሸው ሕገውጡን ያለውን ፈትሽ። የኢትዮጵያ ወታደር ኩሩ ፈትሸው ስለዚህ ከምክትል መቶ አለቃ ጀምሮ እስከ ላይኛ ያሉት እርከኖች ያሉት ኮሎኔል መለው፣ ጄኔራል በለው፣ ሻምበል፣ ሻለቃ በለው ይፈተሽ፣ ይፈተሽ። የኢትዮጵያ አምላክ ያጋልጠው የእነዚህ ልጆች የጡት የተቆረጡት ልጆች ደም ይፋረደው ይፋረደው። አምላኬ እስከ መቼ ዝም ትላለህ? የኢትዮጵያ ወታደር ኩሩ ነው፣ በስነ ምግባር የታነጸ ነው። ጡት ለመቁረጥ ህሌናውም እጁም አይታዘዝለትም። ስለዚህ ከምክትል መቶ አለቃ ጀምሮ እስከላይኛው ያሉት አዛዦች ይፈተሹ፣ ይፈተሹ፣ ይፈተሹ። ጄኔራሎች ይፈተሹ፣ ሻለቆች ይፈተሹ፣ ኮሎኔሎች ይፈተሹ፣ አስር አለቃዎች ከሆነ ሻምበሎች ምናምን ይፈተሹ። ሰራዊት ፈትሽ፣ ስምህ እየጠፋ ነው። ይህን መለዮ ለብሰህ ይህን ዩኒፎርም አርገ ስምህ እየጠፋ ነው። የእናቱን ጡት እየቆረጠ ነው፣ የእህቱን ጡት እየቆረጠ ነው፣ የሚስቱን ጡት እየቆረጠ ነው እየተባልክ ነው። ፈትሽ፣ ፈትሽ፣ ፈትሽ። ኢትዮጵያ እንዲሁን አትቀጠለም። ዘመን አለ፣ ጊዜ አለ አለ። ውድ ኢትዮጵያውያኖች በዚህ ምክንያት እርስ በርስ እንዳትታገ እንዳትዋጋ እንዳትጨራረስ፣ ተጠንቀቅ ተጠንቀቅ። እግዚአብሔር በዙፋኑ ላይ ነው ያለው። ኢትዮጵያ ለዘላለም ትኑር። ይሄ ያፈሰሱት ደም ያለ አግባብ የሚባክነው ደም የሚፈረድበት ቀን ይመጣል። ን ይመጣል። ጊዜ ይመጣል። ጠብቅ ጠብቅ። ፈትሽ ፈትሽ። አዛዥህን ፈትሸው፣ አዛዥህን ፈትሸው። ሊባኖስ ገዳሙ ነኝ ከአሜሪካ የኢትዮጵያ ወታደር ሶስተኛ ብርጌድ ፓራኮማንዶ። በሌላ ቪዲዮ እንገናኛለን። ሰላም ለኢትዮጵያ ይሁን። ሰላም ለኢትዮጵያ ይሁን። የእናቶቻችን ጡት ተቆርጦ በከንቱ አይፈስም፣ አይቀርም፣ እመኑኛ፣ አይቀርም። ፍርድ ይመጣል። በሌላ ቪዲዮ እንገናኛለን። ሰላሙ ሰላም ለኢትዮጵያ ይሁን ይ